እና ቀደም ሲል እንግዲህ አላህ ሱብሐነሁ ወተዓላ በአላህና በመልክተኛው እመኑ በፍቃዱም ተመሩ እያለ ደጋግሞ ሲነገርና ሲመክር መጥቷል። እና ይህንን አሁን ለናንተ የነገርኳችሁ ነገር ዛሬ አይደለም የጀመርኩት በመሐመድ ሪሳላ ነው የሚለው። ከአሁን ቀደምም በተደጋጋሚና በተከታታይ ብዙ መልክተኞችን በዚሁ መሰረት ስንልክና ስናስተማራ ቆይተናል ይላል። ሩሱለና በጀምዕ ነው ምስል የሚለው። ረሱል ማለት አንድ ሲሆን ነው። ሩሱል ማለት ብዛት ሲኖራቸው፣ በብዙ መቶ የሚቆጠሩ መልእክተኞቻችንን ይህንን ቁም ነገር እንዲነግሩና እንዲያስተምሩ በተለያየ ዘመናትና በተለያዩ ክፍለ ዓለሞች ሳስተማራና ሳፈራች መቆየቴ ይታወሳል። ቢልበይናት፣ እነሱ ደግሞ ሲላኩ በሙዕጂዛ ነቢይ መሆናቸውን የሚያረጋግጡበት ሰው በግል ጥረት ሊያረገው የማይችለውን ልዩ ልዩ ተአምር እየሰጠኋቸው ነው የመጡት ወይም ደግሞ ከአላህ የሆነ መመሪያ ኪታቦችን እየያዙ ማለት ወአንዘልና ማአሁም ልኪታብ እና ለእነሱ እንግዲህ ለስራቸው ማቀላጠፊያ ይመቻቸው ዘንዳ ዝምሎ በተፈጥሮ ስሜታቸው ብቻ ሳይሆን በቀጥታ አላህ ሱብሓነሁ ወተዓላ ኪታብ እያወረደላቸው ነው። በዛ ኪታብ መሰረት ነው ሕዝቦች ሲመሩና ሲያስተምሩ የቆዩ። ወል ሚዛን፣ እንዲሁም እንደገና ደግሞ ፍትህን ማለት ነው ሚዛን ማለት አድ በሰዎች መካከል እኩልነትንና ማስተካከልን እንዲያጠፍኑ ነው የላኳቸው። ይህ ሸሪያ ሲባል ዝም ብሎ የጸሎትና የስግደት ጉዳይ ብቻ ሳይሆን የሰው ልጆች ማህበራዊም ሆነ ኢኮኖሚያዊ፣ ፖለቲካዊ ህይወታቸውን በሚዛናዊ መልኩ አንዱ የሌላውን ሳይበድል ተደጋግፎና ተባብሮ ተፈቃግሎ እንዲኖር በሚያስችል መልኩ ነው ነብዮች የተላኩት። የአሁኑ ጊዜ አድርገውና ሃይማኖት በዕለት ተለት እንቅስቃሴ ምንም አያገባውም እንደሚባለው አይደለም። ከጥንት ጀምሮ የተላኩት ነቢያቶች ዲኑንም ዲያንም አጣምረው እንዲኖሩና እንዲያስተምሩ ነው አላህ የላካቸው ማለት ነው። ይህም ያደረገው ለምንድን ነው? ለቁመና ሲልቅስ የሰው ልጆች በዚህ ምድር ላይ በትክክለኛ ጉዞ ላይ እንዲጣ እንዲጓዙ ለማስቻለ ማለት ነው። እንግዲህ የራሳቸውንም መብት አስቀብረው የሌሎችንም ሳይጋቡ ጌታቸውን ጋራ ግንኙነታቸውን ሳያሻክሩ ሁሉም ጋራ የተጣጣመና የተስማማ ህይወት ሊኖሩ እንዲችሉ እንዲህ አይነትን መመሪያ ልኬና አውርጀላቸው አለው ነው። ወአንዘለ ልሐዲድ እንደገና ደግሞ በተጨማሪ ብረትንም ፈጠርላቸው ለእነዚህ ለመለስተኞቻችንና ለተከታዮቻቸው ይላል። ይህ በዚህ በብረት ውስጥ ለእሱ ሸዲዱን ብርቱ የሆነ ይል የጦር ኃይል አለበት ይላል። እንግዲህ መጀመሪያ የሰው ልጅ የሚገዛው በሀሳብ ነው። በሀሳብ በመወያየትና በመግባባት ቀደም ሲል ያላወቀውን ነገር በማወቅ የዘነጋውን ነገር በመገንዘብ ስተት ላይ የነበረውን አቋሙን እያስተካከለና ድክመቱን እያረመ እንዲሄድ፣ በመልካም ቃል እንዲጠሩና እንዲያስተምሩ እርጋቸዋለሁ። ይህን ካደረጉ በኋላ ግን የፈለገው ቢሆንም እኛ እስከ ዛሬ የኖርንበት ጨለማው ይሻለናል ብለው ግግም የሚሉ ካሉ ደግሞ ምክር ያልመለሰው መከራ ይመልሰዋል እንደሚባለው ርስሮች አንዳ አይብቃኝ ብለው ዝም ብለው እንዳሁኑ ጊዜ ሃይማኖተኛ ነኝ ተብዬ አንገታቸውን ደፍተው ቁጭ የሚሉ ነገሮች አይደለም። መክረውት እናስተምረውት እምቢ ያለ። ያለና ከዛም አልፎ ተርፎ እነሱን እናጠቃለንና እናጠፋለን ብሎ የሚንቀሳቀስ ኃይል ካለ ያ ብረትን ደግሞ ፈጠርኩላቸው። በዛ በብረት ኃይል ተጠቅመው በተለያዩ መሳሪያዎች ተጥላት የሚሰነዘርባቸውን ጥቃት ለመቋቋምና ብሎም ለማጥቃትና ለማንበርከት እንዲችሉ ማለት ነው። እና ብረትን እንግዲህ አላህ ስብሃነሁ ወተዓላ በመሰረቱ የፈጠረው ለፍቃዱ ማስከበሪያ ነው፣ ለሩሱሎችና ለተከታዮቻቸው ለታጋዎችን መከላከያና እና ማጥያ እንዲሆናቸው ብሎ ነው ማለት ነው። በተጨማሪም ወመናፊዑ ሊንናስ ለሰው ልጆች ደግሞ መጠቀሚያ የተለያዩ አገልግሎትን እንዲሰጥ ተብሎ ነው መሬቱ ብረት የተፈጠረው ማለት ነው። መጀመሪያ እንግዲህ የጦር መሳሪያነትን ነው የተፈለገው ከብረ። ብረት እንግዲህ ከጥንት ጊዜ ጀምሮ ያው ከቢላዋ ከተንሽዋጭ ጀምሮ እስከመጨረሻው ልጅ ትልቅ መሳሪያ ድረስ በጊዜው ጎራዴ የሰይፍ ጦር ምናምን የሚባለው ሁሉ ነገር ከብረት ነበረ የሚሰራው ማለት ነው። በአሁኑ ጊዜ ደግሞ በዘመናዊ በዘመናዊ መልክ በጣም ተቆጉር ሆኖ እስከ ታንክ ድረስ ከዛም እንግዲህ እስከ ሮኬት ድረስ እስከ ሚሳኤል ድረስ ከዛም አልፎ ያው እስከ ተዋጊ አይሮፕላን ድረስ የሚሰራው ከብረት ነው። በጠቅላላ ያው የጦር መሳሪያ ከብረት ጋራ የተያያዘ ነው ማለት ነው። መጀመሪያውንም አላህ ይሄንንም አስቦ ነው ያደረገው። እንደገና ደግሞ በዚህ በጦር መሳሪያ እነሱ ብቻ ሳይሆን የሚያገለግለው ድረስ የተለያዩ ማህበራዊም ሆነ ኢኮኖሚያዊ እንቅስቃሴዎች ከብረት ጋር የተያዙ ናቸው። በዛ ዓለም ላይ ያሉ ሁኔታዎች በሙሉ ብረት የማይገባበት አንድም ስራ አይገኝም። ከዚህ የጥቃ ጀምሮ ጀምሮ የሚሰሩ እቃዎች በሙሉ ብረት ጋር የተያዙ ናቸው። ይህን ሁሉ የፈጠረው አላህ ሱብሓነሁ ወተዓላ

የማያምነው ከሀዲው ክፍል ለምን ይሄን አይነት ነገር ተቀበላችሁና ከኛ ተለያችሁ ብሎ ችግር የሚፈጥር የሆነ እንደሆነ እነዚያን መልእክተኞቹን አሳልፎና አጋጦ መስጠት ሳይሆን በጌታችን በኩል የተላኩልን መሪዎችና አስተማሪዎች አመጡትን ነገር መቀበል አለብን። እምቢ ካላችሁ ግን እኛ ከነሱ ጎን ተሰልፈን ለአላህ ፍቃድ ስንል እናንተን እናወጋችኋና እናጠቃቸዋለን ብለው እኔ ጋራን የሚያብሩትን ለማወቅ ፈልጌ ነው ይርበይ በሩቅና በምስጥር ማለት ምንድን ነው? እኔም በገሃድ ተገልጬ ታያዊ እንዲሁም ደግሞ ነቢዮቹ ሲሾምና ሲሸልም በአደባባይ ባላታሰፋቸውም እንኳን በእኔ አምነው ሩሱሎቹ አሉትን ነገር የተቀበሉና የተባበሩትን ሰዎች ከአስተባባዮችና ከአደናቃቢዎቹ ለመለየት ፈልጌ ነው። ይህን ያደረግኩት እነ ላ ቀውዩን አዚዝ ይህንንም ደግሞ አማኞች ለእምነታቸው መክፈል ያለባቸውን ዋጋ ለመክፈል እንዲታወቅ ተብሎ ነው እንጂ አላህ አለበለዚያ፣ ሰዎችም ባይረዱትና ባይደግፉት ማንኛውንም ኃይል የማንበርከት በቂ ኃይል ያለው መሆኑ የታወቀ ነው ይላል።